ኦኬ ምን ይላል የሐጅ ጉዞ ለማድረግ የሐጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል ፍቺ ሐጅ ማድረግ ወዴት ነው ይሄ ሐጅ የሚደረገው ወደ ኢየሩሳሌም ነው ወይ አአ እዛው ወረድ ብለን እንመልከታው ወረድ ብለን እንመልከታው ይህ ሐጅ ወዴት ነው የሚደረገው ያ ጅምዓ ይህ ሐጅ ወዴት ነው የሚደረገው ያው እና የጌታ ሰው አንዴ ይሄን ቃል አንብባው ምን ይላል እዚህ ጋር ወደ የጌታ ሰው አንብባት እስኪ ምን ትላለች መካ ወደ መካ ሐጅ አድርገ አይደለም። አዎ፣ ዘመኔ ይባረክ። ያው እና የጌታ ሰው ስለዚህ ቀጥታ እዚህ ጋር ምን አደረግባችሁ ሲሸውዳችሁ በዓል አክብሩ ብሎ ነው ከሀገር ያስወጣቸው ሙሴና አሮን ይላሉ። ወደ ምድረ በዳ ሄደው የሶስት ቀን ጉዞ እንደሆነ ይገልጻል። እዚህ ጋር የሚገርማችሁ ማለት ነው ወረደ ብሎ የሶስት ቀን ጉዞ አለ አይደለ፣ ምን ይላቸዋል? እርሱም የዕብራውያን አምላክ ተገናኝቶናል፣ ቸነፈር ወይም ሰይፍ እንዳይገጥም የሶስት ቀን መንገድ በምድረ በዳ እንሂድ።

አብርሃም ይስሐቅ ኢስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አቶ በግብፅ አገር ላይ የኖሩትና ከአራት መቶ ዓመት በኋላ ወደ አገራቸው ወደ ካናአን አሁን አንተ እንደምትለው ተመልሶ ጥንት ነበሩ ከነዓናውያን ነበሩበትን አገር አብርሃም ካ ከኡር ከነዓናውያን አገር ከወጣ በኋላ እዛ አገር ላይ ኖሮ ከዛ በኋላ እዛ መሠዊያ አድርጎ መስዋዕቱን ሰርቶ ከኖራ በኋላ እሱ የወለዳቸው ልጆች እነ ያዕቆብ ዝርያ ሰባ አምስት ሰዎች ወደ ግብጽ ሄዶ ተመልሶ አብርሃም ወደ ነበረበት ወደ ካናን ምድር እንደተመለሱ ቢያሳይ ነው። ይሄ ምዕራፍ አምስት ላይ የምናገረው ይሄ ቦታ ቀደምት ላይ አሁን አረቦች ብለህ የምትናገረው ወይም ሀጅ ብለህ የምትናገርበት አገር ቀደም ብሎ የአብርሃም አገር ነበረው። አብርሃም ግን እዛው ኑሮ እዛው የሞተበት ነገር ግን ይስሐቅና ነው ያይቆብና ልጆቹ ወደ ግብጽ ሄዶ ተመልሶ የገቡበት አገር እኛ መጽሐፍ ላይም አለ። በዕብራይስጥ መካ ይለዋል። በግጥ አይ እንም ይቻላል አንተ ማሳይተዋል። ግን ያ አገር አሁን በእርግጠኝነት አብርሃም ዝርያ ነው ያሉት የአብርሃም ዝርያ በዛ ቦታው ላይ ወይ፣ በዕብራይስጥ መካ ነው ያልከው፣ በዕብራይስጥ መካ ነው ያልከው። ስመኛ አየንበት እኮ

አሁን ኢየሩሳሌም ነው አላልክም እንዴ? በእርግጥ ኢየሩሳሌም አይደለም ባልክ ያንቺ ኢየሩሳሌም ነው። ኢየሩሳሌም ነው አብርሃምና አብርሃምና ይስሐቅ የገቡበት አገር ኢየሩሳሌም ነው። አሁን ልክድ አልችልም እኮ ነው። አብርሃምና አብርሃም አልገባም ያዕቆብ ዝርያ የገባበት አገር ኢየሩሳሌም ነው። እሺ ጨረስ ነው ያለው። እስራኤላውያን ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው። እሺ ጨረስክ? አልጨረስኩም ቆይ ለምን ጣልቃ ይገባል እስራኤላውያንም ወደ ፊታቸውን መልሶ የሚሰግዱት ወደ ኢየሩሳሌም ነው አብርሃም አልሰገደበትም እዛ ቦታ መስዋዕት አርጎታል እሱ ሞቷል ተቀብሯል እዛ አካባቢ የኢሳቅ ዝርያ ወደ ያዕቆብ ዘር 75 ሰዎች ወደ ከግብጽ ምድር ወደ እስራኤል አገርስ ወደ ወደ ምንድን ነው ወደ ኢየሩሳሌም ሲመለሱ ፊታቸውን አድርጎም የኖሩበትም ሀገር እዛ ሀገር ነው ሲበተኑ የሚሰግዱት ወደዛ ነው ኢየሩሳሌም ስለዚህ አሁን ጥንት ላይ ስንሄድ ጥንት ላይ ስንሄድ ግብጻውያንን ለቆ ወደ አገራቸው ሳይመለስ ያ ስፍራ የአረቦች ወይም የካናናውያን ያን ካናናውያን የኢየቡሳውያን ፈሬዛውያን የሚባል ዝሮዎች ነበረበት። ስለሆነ በዚህ አንግል ስትሄድ ምናልባት ስፍራው መካኑ ልትል ትችላለህ። በዛ ያዘው እሱ ብዙም ያጣላ ጉዳይ አይደለም። እኔ ዋና ጥያቄ እሱ አይደለም።

አንደኛው ምንድነው ተኝተን ጀነባ ብንሆንና ጠዋት ለፈጀር ሰላት ስንነሳ ምናምን ውሃ ባይኖር እና ግን አሁን ለምሳሌ ወዱ ማድረጊያ ውሃ ምናምን ትንሽ ውሃ ቢኖረን እንዴት ነው የምናደርገው? እሺ፣ ሙሉ ሻወር የማያስወስደህ ከሆነ ቴሞም ታደርጋለ። ያው ውሃ ትንሽ ከሆነ ሰዎች የሚጠጡት መጠጥ ውሃ ሊያስፈልጋቸው ይችላል። ያንን ለዛ ነው እና ቴሞም ታደርጋለ።

በንጹህ አፈር የምታደርገው የወዱ ስርዓት ተይሞም ተብሎ ይጠራል። ጀናባንስ በዚያው መልክ ነው የምናደርገው። ለውዱና ለጀናባ የምናደርገው ስርዓት አንድ አይነት የተይሞም ስርዓት ነው። ሆን ፈምሰሑ ቢውጁሂኩም ዋይዲኩም አለ። በእርሱ በዚህ በአፈር ፊታችሁንና እጆቻችሁን አብሶ አለ አያቸው። እንዴት ነው ማለት ነው? ቢስሚላህ ትሉና በመዳፋችሁን በዚህ መሬቱን ንጹሕ አፈር

እግር ያስፈልግም ችግር የለም ከሐዲስ ነቢያችን ሰለላሁ አለይሂ ወሰለም በእርሳቸው ጊዜ ሶሐቦች የሆነ ቦታ ወጣ ብለው ነበር አብረዋቸው አልነበሩም ነቢያችን ሰለላሁ አለይሂ ወሰለም የዛን ሶሐቦች የተማሩት ስለ ውዱእ አደራረግ ተሙ ነበር የተማሩት ስለ ጀናባ ተሙ አልተማሩም ነበር አልደረሳቸው ሳ እንደ አጋጣሚ ከሶሐቦች መካከል አንደኛው ጀናባ እቤት እጅ ሻዋር እስከወስድ ቢል ፀሐይ ሊወጣበት ነው ሶላቱ ሊያልፍ ነው እዚህ ሸዋር እንዳይወሰድ ስለዚህ ምን አደረገ? ይሄ ሷሕባ ተየሙም አዳደረገ። ተየሙም ግን እንዴት ነው ያደረገው? የተማሩት ስለ ምን እንደሆነ ብያለሁ፣ ስለ ውዱ አደራረግ ተየሙም ነበር። ቅድም እንዳሳየዋችሁ ስለ ጀናባ እጥበት እንዴት እንደሚጸዱ የዛን አልተማሩም ነበር ገና። ስለዚህ ምን ብሎ አሰበ? ቅያስ አደረገ ይሄ ሷሕባ። ነቢያችን ሰለላሁ ዐለይሂ ወሰለም ውዱ ለማድረግ ተየሙም ሲያስተምሩን ፊታችሁንና መዳፋችሁን አብሱ ብለው ካስተማሩ ለጀናባ ትጥበ ከሆነ ደግሞ ምናልባት ሙሉ ሰውነትን አፈር ሊነካ ይገባል ማለት ነው ብሎ አሰበና፣ በአፈሩ ላይ ሄደው ተንከባለለ፣ ሙሉ ሰውነቱን አፈር እንዲነካው ዘንድ። ከዚያ ሰገደ። ከሰገደን በኋላ ነቢያችን ስለ ላ ለ ስለም ጋር በሄዱ ጊዜ ጠየቃቸው፣ ያደረገውንም ነገራቸው። ጀናባ ሆንኩኝ፣ እርስ ያስተማሩን ደግሞ ዱ ለማድረግ ፊትና መዳፍን ያብሱ ነበር ያላችሁ። ነገር ግን ከጀናባ ከሆነ ሙሉ ሰውነትን መንካት አለበት አፈር ማለት ነው ብዚ

ነገር ስለሚመስለው እንዴት ነው? ጅን ማለት ወለ ስልጣና አለው። ጅን ማለት ልክ እንደ ሰው ነው። ሰው ኃጢያት እንደሚያደርግ ሰውን እንደሚበድል፣ ጅንም የሚበድል ነው፣ ኃጢያትን የሚያደርግ ነው። ልክ እንደኛ ነፃ ምርጫ ፍቃድ የተሰጣቸው ናቸው። ከኛ ከሰዎች አለ አይደል እንደ እየሄደ ሰው ሌላንም ይበድል፣ ከዛ ልክ እንዲሁ ከጅኖችም አለ ያን ነገር። አላህ ሱብሓነሁ ወተዓላ ይቀጣቸዋል ወይ በሚያደርጉት ነገር? አዎ ይቀጣቸዋል፣ ነገ የትንሣኤ ቀን

ይ ሀ ሁዋ መክሮህ ይሄ የተጠላ አሰላሙ አለይኩም ው ሌኩም ሰላም። እኔ ሙስሊም ነኝ። ይቅርታ ግን በጓደኛ ስልክ ገብቼ ነው እ ብዙም እንትን አለ ጥያቄ ነበር የለ ጠይቅ ብዬ ነው። ኦኬ፣ ወደዚህ ስመጣ ማለት ነው በ15000 ብር ተባብዬ ነበር የመጣው። ከዛ ቤዛ ሲመጣ 25 ነው ያልኩሽ ብሎ እምቢ አለኝ። ቤዛሽን አልሰጥም ብሎ ቢያለኝ ማለት ነው ከዛ ሰርቼ ከፍለሃለሁ ብዬ ወላሂ ብዬ ተቀብዬው ነበር የመጣሁኝ። አሁን እዚህ ከመጣሁ ባለቤቴ ላይ እየደወለ 3 የደውሎ እንዴት ብሬን አትሰጡኝም እያለ አለ። ግን ቃሉን ያፈረሰ እሱ ነው። ሪካርድ ብናሰማው ራሱ አላምን አለ፣ እኔ አይደለሁም ብሎ ማለት ነው። እና ያኔ ሰርታ ትሰጣለች ምናምን ብሎ ነበረ ቤዛዬን የተቀበልነው ማለት ነው። አሁን የመስጠት ግዴታ አለብኝ ወይስ እንዴት ነው? ስለምን ቤዛ ነው የምታለው? ልጅ አገኝ ዘቆሽ የመጣሁበት ወደዚህ ስመጣ በ15 ሺህ ተበብለን፣ ከዛ ቤዛዬ ከመጣ በኋላ 25 ነው ያልኩሽ ብሎ ከዳኝ፣ እምቢ አለ ማለት ነው። አልበለዚህ አልሰጥሽም አለኝ። ከዛ ህጅ ሰርቼ ከፍላሃለሁ ይበቃ ብዬ ተቀበልኩት ማለት ነው። እውነት ነው። እሺ። እና እኔ ከመጣሁኝ ወዲህም እንዴት አትልኩልኝም እያለ ባለቤት ላይ ደወለ እና ሪካርዱ ነበር በ15 የተበባሉ። ስልኩ አጋጣሚ ሪካርድ ያደርግ ነበር። ያንን ብናሰማው እኔ አይደለሁም ብሎ ካደ። አሁን ታዲያ 10 ሺህ ብርን የመስጠት አለብኝ ወይስ እንዴት ነው ነው የኔ ጥያቄ። ሐራም ይሆንብኛል ወይስ ዝም ብለው ነው? ደውላችሁ ነው ውላችሁ ለመጀመሪያ ስትመጪ ጊዜ በተዋላችሁበት ውል ነው ነቢያችን ሰለላሁ ዓለይሂ ወሰለም አልሙስሊሙነ ዓላ ሹሩጢሂም አሉ ሙስሊሞች በውላቸው ይገኛሉ አሉ ከተዋላቸው ከሆነ ሰው ጋር ለዚያ ላይ ያንን በውሉ መሰረት ነው የምትከፊ ተጨማሪውን አትከፊ እኮ መጀመሪያማ ውላችን በአስራ አምስት ነው ያለኝ ያው በኋላ ጨምሪ ስላለኝ ነው እንጂ በአጋጣሚ ነው በይዘው የመጣ መጨመር አለብሽ አለኝ ምናለ ከዚያ በኋላ ውል ቀየራችሁ እንዴ አልቀየርንም ያው እኔ ሰርቼ ከፍልሃለሁ ብዬ ነው የሰጠሁት ማለት ነው። ምክንያቱም እምቢ አለ፣ ሪካርዱን ባሰማው እኔ አይደለሁም ብሎ እምቢ አለ። እሺ እህት ይላችሁ በሁለት ሰዎች መካከል ያለ ጥፋት ከሆነ እውነተኛውን ነገር ተናገሩ ወይንም ሁለቱን አካል አደረና፣ እኔ እዚህ እንደምሰማ ነው የምመልስላችሁ። ወጣች አለ አይደል እንዳጠቃላይ። እሺ ውል ካላችሁ በመጀመሪያ በውላችሁ መሰረት ትሄዳላችሁ። በውላችሁ መሰረት ትሄዳላችሁ። አይ ሰላም አለይኩም፣ ሰላም አለይኩም። ይሰማል? ሁሱ አዎ ይሰማል። እንዴት ነህ? ሰላም ነው። ጥያቄ ነበረኝ። በእርግጥ የገባሁት በጓደኛዬ ቲክቶክ አካውንት ነው እና እሱም ይሰማኛል እኔ ጋር ስለሆነ ማለት ነው። አንዴ አያ ከላይ ነው ያስቀድማል። አያ ሰላም ነው። ሰላም አለይኩም ሁሱ ሴቶች ለተዋለኩም ሰላም በጣፋ ይጠይቃለሽ ክርስቲያኖች። እሺ ወንድማችን፣ ሶሂህ አልቡሃሪ ላይ ነበር ጥያቄ የነበረው እና ነቢያችን የሰዎችን እጅ እና አገር ይቆራርጣሉ ምናምን የሚል አለ እና ከቲክቶክ ላይ ተቆርጦ ነበር ያየው። እስኪ ብዚህ ላይ እውነተኛው ነገር ምንድን ነው የሚለውን እንደምላሽ ብትሰጠው እሱ። እሺ ሰውዬውን ይዘህ ና ሰውዬውን ሰው ነው። እሺ፣ ሰላም ነው፣ ሰላም ነው፣ ሰላም ሰላም። ያው በእርግጥ ምዕራፍ እና ቁጥሩን ያው እንትን ብሏል እና ነቢዩ ጋር እንግዶች መተው አሳድሩኝ ብለዋቸው ማለት ነው እና በወቅቱ ነብዩ ጥሩ መስተንግዶ አድርገውላቸው ነበር ያሳደሯቸው ለሌል ሳይ ግን እን- ንብረቶቻቸውን ግመሎቻቸውን፣ ከብቶቻቸውን ዘርፎባቸው ሲሄዱ፣ ይዛችሁልኝ አምጡ እነዛን ሰዎች ምናምን ብለው የተፈጸመ ነገር አለና እስኪ በሱ ላይ እውነት ነው የሚለው ነገር ላይ ነው ጥያቄ። መልካም። በነቢያችን ሰለላሁ አለይሂ ወሰለም ጊዜ የሆኑ ሰዎች መጡ። ካፊሮች ናቸው፣ ከሃዲያኖች ናቸው። ምን አደረጉ? አሩ ድኩል ለልእስላም እስልምናን መቀበል እንደሚፈልጉ አስመሰሉ። ከነቢዩ ሰለላሁ አለይሂ ወሰለም ፊት ምን አሉ? እስልምና እንቀበላለን አሉ። ነቢዩ ሰለላሁ አለይሂ ወሰለም ከላይ ያለውን የሚያየት ተቀብሏቸው፣ እሻሏቸው። ከዚያ እነዚህ ሰዎች ምን አደረጉ ነዋተው አውቀው በሙስሊሞች መካከል ወጣ፣ አዘናግተው ገድለው ለመሄድ ነው። ገድለው ለመሄድ ነው። ከዚያ ምን አደረጉ? እኛ የምንበላው የምንጠጣው የለንም አሉ እነዚህ ሰዎች እና እባክህን መሐመድ የሆነ ነገር አስተጣናሩ አድርግልን። ነቢዩ ሰለላሁ ዐለይሂ ወሰለም ሀገዟቸው ካለው ነገር እነዚህን ግበሎች ተጠቀሙባቸው። ጭራሽ ምን አደረጉላቸው? አገልጋይ ሁሉ ሰጧቸው። አንተ ደግሞ ወንድሞች ናቸውና እነዚህ አገልግላቸው፣ በዚህ ብለው ሰጡት። ምን አደረጉ? እነዚህ ከሐዲሶች ልክ ነቢዩ ሰለላሁ ዐለይሂ ወሰለም እንደሄዱ

አንዴ ላሳያቸው የጌታ ሰዎች የጌታ መንፈስ ያደረባቸው። ያው ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይመረቅ ይላል፣ ይቅርታ ይገደል ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገዳል። ለዚህ ይገደል ይገደል፣ በመጽሐፋቸው ላይ ነፍ ነው ያለው። ይሄ ብቻ አይደለም፣ በጣም ብዙ ነው። እርስ አይገሉ፣ ሕፃናት ልጆችን ግደሏቸው ይላል እግዚአብሔር። ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ግድያ በደርዘን እና ሰያችም ግን ያዚ ገርሰል ምን አለ እግዚአብሔር? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ሕፃናቶቹን፣ ሴቶቹን ፈጽሟቸው ግደሉ ያ ሴቶችን፣ ህፃናቶችን፣ ሽማግሌን ግደሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴትን፣ ሽማግሌን፣ ህፃንን እንዳትገላሉ ያሉበትን ላሳያችሁ። እነዚያ ሰዎች የራሳቸው ጥፋት እንጂ ያስገደላቸው ነብዩ ሰለላሁ ዐለይሂ ወሰለም ገዳይ ሆኖ አይደለም። ተመልከቱ እዚህ ጋር ላሳያችሁ። ሴቶችን ተኽሪጅ ሐዲስ ላ ተቀጥ እዚህ ላይ አንድ ጥያቄ ነው ማለት ነው። እንትኑ ላይ መጽሐፉ ላይ ማለት ነው። እጃቸውንና እግራቸውን ቆራረጣችሁ ይላል እና ያ ነገር እውነት ነው ወይ? እስኪ ላይ እንዳሽ ቢሰጠኝ አ ግደሏቸው። ነብያችን ሰለላሁ ዐለይሂ ወሰለም እንደዛ ነው ያሉት። ሰውዬውን በገደሉበት መልክ ሰዎቹ ይገደላሉ። ፈቀተሉሁ ቆራርጠው ሲሄዱ አይደለ? ያ ነው ኢስላም ላይ ያለው ያ ነው ያ ሰውዬው ይገደላሉ። እነሱ በገደሉበት መሰረት ይገደላል።

ህዝቅኤል 96 ሽማግሌን ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ይመስላል። እሺ፣ ቀል ይቀጥል። ሰላሙ አለይኩም ሰላም ወራህመቱላሂ በረካቱ። የኔ ጥያቄ ማለት ነው ከሀዲስ ነው ረሱል ሰለላሁ አለይሂ ወሰለም መንተረከሰላ ፈቀድ ከፈር ብለዋል እና አሁን ሶላት የተዋ ከፍሯል እና አሁን ሁለተኛ ለመስገድ ቢፈልግ እንደገና ሻሃዳ ይዞ ምናምን ነው መስገድ ያለበት? ለሻሃዳ የሚይዘው እምነቱን ሲቀየር ጊዜ ነው። የዛ ግን ኩፍር አለበት፣ ያው ኩፍር ከእስልምና ያስወጣዋል፣ ያው ያስወጣዋል። ሻሃዳ የሚያስይዘው ግን ሰውየው እስላም ሲቀየር ጊዜ ነው። እሺ። እና ሌላ ጥያቄ ደግሞ አሁን ሰሜን ኮሪያ ምናምን ያሉ ሰዎች ሃይማኖት ምናምን አይፈቀድላቸውም፣ እና ስለ ሙስሊም እስልምና ምናምን ምንም አይሰሙም እና እነሱ ቢሞቱ ምናምን ምንድን ነው? ወደ ጃህነም ነው የሚሄዱት ነው ወይስ? ሑጃ ያልቆመባቸው መልእክት ያልደረሳቸው ሰዎች የእሳት ናቸው አይባልም። የእሳት ናቸው አይባልም። ሐቅ ውስጥ ካልደረሳቸው፣ ኢስላም ካልደረሳቸው ነብይ የነብይ ሰለላሁ ዐለይሂ ወሰለም አስተምሮ ያልደረሳቸው ሰዎች እንደዛ ናቸው። አልደረሳቸውም። ሃሎ አልደረሳቸውም።

እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንም አይሁድ ወይም ክርስቲያን ወይንም ሌላም ቢሆን የእኔን ነቢይነት ሰምቶ፣ ልብ በሉ፣ የተላኩበትን ስላምን፣ የነቢያትን መንገድ ስላምን ሰምቶ፣ ልብ በሉ፣ ሁለት ነገራቶች ያስቀምጡ። እነዚህን ሰምቶ ያልተቀበለ የገሃነም እሳት ነው ብዬ በአላህ ስም ላለ ብሎ ተናገሩ አያቸው። ስለዚህ አንድ ሰው ሊፈረድበት ዘንድ ሁለት ነገር ያስፈልጋል፤ እስልምናም መስማት አለበት

የሳት ናቸው አድርጓቸው ላይ ይባላል። በፍጹም እሺ እ ነው ሌላኛው የሰማሁት ነው። የሆነ ረሱል እንትን ለይለቱል ቀድር መቼ እንደነበረ ያውቀው ነበርና ከዛ የሆነ ሁለት ሰሃቦች ሲከራከሩ ምናምን አላህ አስረሳቸው ምናምን ያ ባለ ሰማ ያ ነብያችን ሰለላሁ ዐለይሂ ወሰለም ለይለቱል ቀድር መቼ እንደሆነች ሊነግሯቸው እየሄዱ ያለ ለሰሃቦች ለሰሃቦች መካከል የሆነ ኪላፍ ተፈጥሮ በመካከላቸው የሆነ ጥል ነበር። እንደዛ ሲያዩ ጊዜ እነሱን ለማስታረቅ ሲሄዱ ያን ነገር አላህ ስብሐነወተዓላ አስረሳቸው። መረሳቱ ነው መልካሙ ወይንስ ቢነግሩን ነው መልካሙ? ማን ነው የሚመለስ? መረሳቱ ነው መልካሙ። ለምን ለምን አሁን ሰው አንድ ሰው ቢያቅ ሀምስተኛ ቢሆን አሁን ሰው ቢያቅ ሁሉም ሰው በሀምስተኛው ሌል ሁሉም ሰው ይሰግዳል አያቸዋርም መረሳቱ ለእኛ መልካም ነው። ሲያስረሳቸው ጊዜ መልካምን ነገር ስለሆነ ያ ያን ያስረሳቸው ታቸዋ ያን ቢነግሩ ኑሮስ ያችን ቀን ጠብቆ ሰው ይሰግዳል ላለቀ በቃ ለይለቱል ቀድር ዛሬ ነች ብሎ ይመጣል። ነገር ግን አላህ ስብሐነሁ ወተዓላ ለማስረሳቱ ለእኛ መልካም ነው። እናም በዒባዳ በሌሎችን ቀናቶች ላይ በዒባዳ እንድንጠነክር ያደርጋል። የሰው ልጅ ግን ሰነፍ ነው በባህሪው እና ያችን ቢነገረው ያችን ጠብቆ ይቆማል። የዛሬዋን ቀን ሰው ባለ አለቀው የዛሬዋ ትሰግዳለሁ ይላል።